ፍሎሪዳ ማለት ሚያሚ አካባቢ ማለት ነው። እና እባካችሁ እባካችሁ ከዚህ ነገር አስተሉኝ አስተሉኝ። ጨለማ ክፍል ውስጥ ያለሁት እንደዚህ፣ መብራት መብራቱን አትዩ። ከላይ ሰው እየሄደብኝ ያለው ቤዝመንት ውስጥ ነኝ። እባካችሁ እባካችሁ። ነቢይ ኢዩ ጩፋን ዘይት እንዳትሸጥ ቀጥታ አስጠነቀቀችውም። ዘይት ሽጡ አልተባለም። የቤተ ክርስቲያን ሽማግሌዎች በደዌ ላይ እጃቸውን እየጫኑ ዘይት ቁስ ላይ እያፈሰሱ ይጸልዩ ተባለ እንጂ ሽጡ የሚባል ቃል። ሰላም ለሰው ልጆች ሁሉ። በቅድሚያም ታማኝ የመረጃ ምንጭ አርጋችሁን እኛን በመተማመን ላይክ፣ ሰብስክራይብ በማድረግ አስተያየቶቻችሁን በመስጠት እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ አብራችሁን ስለሆናችሁ ከልብ እናመሰግናለን። ከማራናታ ቲዩብ ወደ እናንተ የሚደርሰው መረጃ እንሆ አሁን ይቀጥላል። ዘይት ሽጡ፣ አልተባለም። የቤተክርስቲያን ሽማግሌዎች በደዌ ላይ እጃቸውን ይጫኑ ዘይት ቁስል ላይ አፍስሰው ይጸልዩም። ተብለዋል። ለምእመናኑ ግን ቸብችቡ አልተባለም። ቃሉን የምታደርጉ ሁኑ እንጂም ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ያለው ጌታችን ለዚህ ነው። ዘይት ሽጡ አልተባለም። እደግመዋለሁ። የቤተ ክርስቲያን ሽማግሌዎች በደዌ ላይ እጃችሁን ጫኑ ዘይት ቁስል ላይ እያፈሰሱ ይጸልዩ ተባለ እንጂ ቸብችቡ የሚል ቃል አልተጸፈም ቃሉ እውነት እንዲሰራ ከፈለክ ቃሉ እውነት እንዲሰራ ከፈለክ ቃሉን አታጠምም። የተፈወስነው በመገረፉ እንጂ በዘይት አይደለም። ስለዚህ ለነጋዴዎች መልእክት አለኝ። ዘይት ለቤተ ክርስቲያን ሥልጣን በተሰጣት ለቤተ ክርስቲያን ለቤተ ክርስቲያን ሽማግሌዎች ስልጣን ሰጥቷል። በቁስል ላይ ዘይት አፍሱሱና ጸልዩ። ዝገትን ያስወግዳል። በዘይት በጎ ስጦታ ከሆነም ውሰዱ። ቤተ ክርስቲያን በራሷ ቸርነት፣ በራሷ በጎ ፈቃደኝነት አዘጋጅታ ቤት ውስጥ ላሉት ለሁሉም ምእመን ለየትኛውም መንፈሳዊ ዝገት ብላ የምትሰጠው ከሆነም እሺ ይሁን። ለግል ጥቅማቸው ግን ዘይትን መሸጥ አልተፈቀደም። ከዚህ ውጪ ነቢዩ ዘይት ቀብቶ ካል ጸለይ አልፈወስም፣ አልባረክም ማለት ከንቱነት ነው። በደንብ ትባረካለህ፣ በደንብም ትፈወሳለህ። አንተም ልጅ ነህ፣ እኔም ልጅ ነኝ። የእግዚአብሔር ቤት ድቃላ የለም። ነቢይ ካልጫነህ፣ ነቢይ እጅ ካልጫነህ አልፈወስም። አይ እንደዛ አይደለም፣ እንደሱ አይደለም። በመገረፉ ቁስል ተፈውሳችኋል። አዎ አንዳንድ ሟርተኞች፣ አንዳንድ ሟርተኛ ነቢያቶች አሉ፣ እንደ ባላቅ እንደ ባላምም እንደዚህ አይነት ነቢያቶች ከምድሬ ላይ ይጠፋሉም ስማቸውም ይጠረጋል። ስለዚህ ጥቅም ለራሴ ለንግድ ማመቻቸት ቃሉ አይፈቅድም። በቃሉ ደጉ እንጂ በቃሉ ላይ ለማደግ አትሞክሩም። ቃሉ ለነፍሳችን መድኃኒት ሰጥቷል። ተባረኩም። ዘይት ሽጡ አልተባለም። የቤተ ክርስቲያን ሽማግሌዎች በደዌ ላይ እጃቸውን የጫኑ ዘይት ቁስል ላይ እያፈሰሱ ይጸልዩ ተባለ እንጂ ሽጡ የሚባል ቃል ይሄ ነው። ለምን ቦታችሁ ቃሉን እ አታዘጋጁ የእውነት እንዲሰራ አጣማ ቃሉን ከመጀመሪያ ጀምሮ አሁን ቦታ እ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ነካርግና የተፈወስነው በመገረፉ እንጂ በዘይት አይደለም። በለው እስኪ አመጣላለሁት ሚ ስለዚህ ለነጋዴዎች መልዕክት አለኝ። ዘይት ለቤተክርስቲያን ስልጣን በተሰጣት ለቤተክርስቲያን ለቤተክርስቲያን ሽማግሌዎች ስልጣን ሰጥቷል። በቁስልም ላይ ዘይት አፍሱኝና ዘይት ዝገትን ያስወግዳል። ዝገትሽን በዘይት አስወግደዋለሁ። ለምን እንጂ ቤተክርስቲያን ለምዕመኗ ዘይት ትሽጣል። በቁስቶታ ከሆነ ጉሰት ይትሶክ ቤተክርስቲያን በራሷ ቸርነት አዘጋጅታ ቤት ውስጥ ላለው የትኛው መንፈሳዊ ዝገት ብላ ለምሰጥ ነገር ኢትስ ኦኬ። ለግል ጥቅማችን ግን ዘይትን በዘይት ጸልዬ እኔ ጸልዬ እኔ እጄን ካልጫንኩ አንተ አትባረክም። በደምብ አድርገህ ትባረካለህ። አንተም ልጅ ነህ እኔም ልጅ ነኝ። እግዚአብሔር ቤት ቃል አይደለም፣ ነብይ ካልጫና አትፈወስም። ኔቨር። እነሱ አይደለም በመንገረፉ ቁስል ምን ብልሃል? አንዳንድ ዋርተኛ ነቢያቶች አሉ እንደ ባላቅ እነ ባላ እንደዚህ አይነት ነቢያቶች ከምድር ላይ ይጠረጋሉ፣ ሰማቸውም ይጠረጋሉ። ስለዚህ ለግል ጥቅምህ ለራስ ለልግድ ማመቻቻ ቃሉን አትጠቀመው። በቃሉ እደግ እንጂ ቃሉ ላይ ምን አትበልበት አትደግበት። ኢየሱስ ጌታ ነው። ቃሉ ለነፍሳችን መዳን ይሰጣል። ለምናችን ድገመው። ቃሉ ለምናችን ምን ይሰጣል? ከዛም መዝሙረ ዳዊት በሌላ መረጃም ፓስተር ሶፎንያስ ሞላለኝ እንደ ጆን ዳንኤል በፍሎሪዳ ኤርፖርት ምን አጋጠመው? ሰዎች እባካችሁ እባካችሁ፣ ሌላ ነገር ውስጥ ከመግባቴ በፊት አድኑኝ። በፍሎሪዳ ኤርፖርት አካባቢ ያላችሁ ሰዎች፣ ይኸው እያያችሁ ነው። የኤርፖርቱ ቤዝመንት ውስጥ ነው የታሰርኩት። ለምንድን ነው ቤዝመንት የምታስገቡኝ ብዬ ስከራከር፣ እየገፈተሩ ነው ያስገቡኝ። እናም በእኔ የደረስብኝ በማንም አይድረስ። እኔ ለመሄድ የፈለግኩት ከፍሎሪዳ ወደ ቴክሳስ ነበር። አሁን ግን ፍሎሪዳ ኤርፖርት ቤዝመንት ውስጥ አስረውኛል። የምትችሉ ሰዎች እንድታግዙኝ እፈልጋለሁ። ፍሎሪዳ ሰው ያላችሁ ሰዎች አግዙኝ። በተለያየ የአቤሽን ህግ ዙሪያ የምታውቁ ሙያው ያላችሁ ሰዎች ከጎኔ እንድትሆኑ እፈልጋለሁ በማለት እየተማጸነም ይገኛል። እባካችሁ ይህንን ነገር የተመለከቱ ሰዎች ይህንን ቪዲዮ ልረዱኝ ለሚችሉ ሰዎች እንድታደርሱ ስል በትት እናጠይቃለሁ። እባካችሁ ፍሎሪዳ ሚያሚ አካባቢ ያላችሁ ከዚህ አስጥሉኝ። የታሰርኩበት ምክንያት እነሱ የኤርፖርት ሠራተኞች እንዲህ ይሉኛል፣ አንተ ፍሎሪዳ ነው የመጣኸው፣ ስለዚህ ቢያንስ ፍሎሪዳ ውስጥ አንድ ሳምንት መቆየት አለብህ። ምንም ሳትቆይ ወደ ቴክሳስ መብረር አትችልም። ካልሆነ ደግሞ በመኪና መሄድ አለብህ እንጂ በማለት በዚህ ምክንያት ነው ያሰሩኝ። እኔም መልሼ እንዲህ አልኳቸው። እኔ ልጠፋ አይደለም እኔ ሀገር የኢትዮጵያ መመለስ እፈልጋለሁ። ልጆች፣ ምስቴ፣ ቤተሰቦች አሉኝ። እነሱን ትቼ እንዴት እዚህ ይጠፋለሁ? ተክሳስ ውስጥ የሚኖሩ ቤተሰቦችን ጠይቄ ለመመለስ ነበረ። እነሱ ጋር ሂጄ እነሱን ጠይቄ መመለስ እፈልጌ ነው አልኳቸውም። ከዚያም እሽ ቁጭ በል ብሎ የኤርፖርቱ ቤዝመንት አስገቡኝ። አሁንም ቁጭ ብዬ ነው ያለሁት። እዚያው ነኝ። እናም ወገኖቼ ከዚህ ነገር አስጥሉኝ፣ የሚገኘውን መፍትሄ ሁሉ ፈልጉልኝ። ኤርፖርት ውስጥ እስካሁን ያለሁት እባካችሁ፣ ኤርፖርት ውስጥ ነው እስካሁን ያለሁት። እባካችሁ ብዙ ሰዎች ጋር ሼር አርጉልኝ፣ ልረዱኝ የሚችሉ ሰዎችን አገናኙኝ፣ እንቦክስ አርጉልኝ በማለት ይናገራል። በዛ ላይ ደግሞ ያለሁት በጨለማ ክፍል ውስጥ ነው፣ ይኸው መብራቱ ከስር ብርሃኑን። አትዩ ከላይ ከላይ ሰው ይሄድብኛል፣ ማንም እንዳያየኝ ነው ከስር ያስገቡኝ። ተረዱኝ ይላል። ፓስፖርቴን ከወሰዱ አበቃልኝ። በቃ የሰው አገር ልታሰር ነው። በአካችሁ ድረሱልኝ። በእውነት ወንድ ልጅ አያልቅስ የተረዳሁት ነገር ወንዶች አያልቅሱ። የገባኝ አንድ ነገር ነው ሀገርን የሚያክል ነገር የለም። ሀገሬ ቢሆን በሀገሬ ኤርፖርት ቢሆን ደህንነቴ የተጠበቀ ይሆን ነበር። እንደ ጆን ዳንኤል አልሆንም ነበር። በጣም የሚወዱኝ ሰዎች ነበሩ። ኢሚግሬሽንም ኤርፖርት ውስጥም ቢሆን ሰዎች ይወዱኛል፣ ያከብሩኛል፣ እንዲህ አያደርጉኝም ይላል ፓስተር ሶፎንያስ። የምትችሉ ሰዎች ከጎኑ እንድትሆኑለት ስል የማራናታ ቲዩብ ባልደረቦች ያሳስባሉ። እባካችሁ እባካችሁ። ሌላ ነገር ውስጥ ከመግባቴ በፊት ያው እያያቸው ኤርፖርት ከታችኛው ከፍ ነው የታሰርኩት፣ ቤዝመንት ቤዝመንት ነው፣ ቤዝመንት ውስጥ ነው ያስገቡኝ። እና ለምንድን ቤዝመንት ውስጥ የምትከቱኝ ምናምን የሚል ጭቅጭቅ ነበረ፣ እየጠየኩኝ ነበረ። እና በእኔ የደረሰበት በማንም ላይ እንዲደርስ አልፈልግም ወደ ፍሎሪዳ ከፍሎሪዳ ወደ ቴክሳስ ነበረ። ላይ ቴክሳስ ለመሄድ እንግዲህ የምትችሉ ሰዎች እንድታግዙኝ መቀሰው ያላችሁ ሰዎችም በተለያየ ህግ ሁኔታ ነው ያላችሁ ሰዎች ብታግዙ ምትረዱኝ በጣም ደስ ይለኛል። ሮቢ በትራምፕ ደውለት ና አረ ለትራምፕ የሚያስደውላል ና አባካችሁ ይህንን ነገር እየተመለከታችሁ ያላችሁ ሰዎች ካላችሁ ፍሎሪዳ ኤርፖርት ውስጥ ነው ያለሁት ዊች ሚንስ ፍሎሪዳ ማለት ሚያሚ አካባቢ ማለት ነው። እና አባካችሁ አባካችሁ ከዚህ ነገር አስተሉኝ አስተሉኝ። እና በዚህ በአቪሽን ጉዳይ አንተ የመጣው ፍሎሪዳ ነው፣ ስለዚህ አትሊስት አንድ ሳምንት ሰዓት ቆይ ወይ በመኪና ነው እንጂ የነበረብን በፍላይት እንዴት አድርገህ ነው? እና እዚህ ሊጠፋ ነው ምናምን አልከው። ኧረ እኔ ልጠፋ አይደለም እኔ ወደ ኢትዮጵያ ሀገር ይመለሳለሁ ግን ቴክሳስ ዘመዶች አሉ እነሱን ጠይቄ ለመመለስ ነው ምናምን ስላቸው፣ ነው ቁጭ በላዊ ቁጭ ብያለሁ እስካሁን ምን እንደማድረግ ባካችሁ፣ ይሄን ነገር የምታቁ ሰዎች ካላችሁ፣ ፍሎሪዳ ሚየሚ አካባቢ ያላችሁ ሰዎች ኮንታክት አድርጉኝ። ወይ ያው ያው መጡ መሰለኝ ደግሞ ወይ እነዚህ ወደ እኔ ጋ አይደለም አይደለም እና እኒና እያየሁኝ ነው ኬቪንም አይቻለሁ ክርስቲያንቱ አይቻለሁ እና ልትረዱኝ እሺ ሀይዲ ኢንቦክስ አድርጎኝ ልትረዱኝ የምትፈልጉ ሰዎች በ በጣም በዚህ አይነት ችግር ውስጥ ነው ያለሁት ሌላው ነገር እሺ ሚያሚ ምኑ ጋር እና እያለኝ ነው ፍሎሪዳ እንትን ውስጥ ፍሎሪዳ ኤርፖርት ቤዝመንት ነው የከተትኝ ከላይ ሰው እንዳያየኝ ቤዝመንት ነው ያስገቡኝ ፍሎሪ ይሄ ጨለማ ክፍሉ ነው። ይህ ጨለማ ክፍሉ ውስጥ ነው የከተተኝ። ጨለማ ክፍሉ ውስጥ ነው ያለሁት። እንደዚህ መብራት መብራቱን አትዩ። ከላይ ሰው እየሄደብኝ ያለው ቤዝመንት ውስጥ ነኝ። እባካችሁ፣ እባካችሁ። ቴንክዩ ዳንኤል እስራኤል በጣም አመሰግናለሁ። በጣም ኬቢን በጣም አመሰግናለሁ። አይ ፓስፖርቴን አልወሰዱትም። ገና ቁም ብለውኛል። ካሽ አፕ አለ ወይ እያለ ነው። ወይኔ ካሽ ካሽ የለኝም። ካሽማ ቢኖረኝ የሆነ ነገር ሰጠች ይወጣ ነበረ። ካሽ አልያዝኩም። እና ያው ጨለማ ቤት ነው ያለሁት። እባካችሁ ወንድ ልጅ ግን አያልቅስ ወንድ ልጅ አያልቅስ። የተረዳሁት ነገር እሺ፣ ዶን ስኬርድ እያለኝ ነው። አይ ዶንት ስኬርድ አይ ዶንት ስኬርድ። እኔ ግን እዚህ ጨለማ ውስጥ ተቀምጬ ምንድን ነው የማደርገው ብቻዬን? ሀገርን የመሰለ ነገር የለም። እውነት ነው ምላቸው፣ ሀገርን የመሰለ ነገር የለም። ፋይናሊን የገባኝ አገር ቤት ቢሆን እኮ እንደዚህ ያልሆኑ ብዙ ሰው የሚወደኝ ሰው አለ። ብዙ ሰው ይደርስልኝ ነበር። አሁን እዚህ ግን ከሀገር ውጭ ሆኜ ነው። እሺ ባዩ ይሄ ቴንኪዩ ቴንኪዩ። ብዙ ቀን ሰዎች አላችሁ፣ እውነት ቅንነታችሁ እየደረሰኝ እያየው ነው። ምን ማድረግ እንዳለብኝ ጨነቀኝ። ካሻለ ወይ ብሎኝ በዛው ጠፋ። ደግሞ ማነው በመጨረሻም ዜና እረፍት የኢንጂነር ፓስተር ልዑል ቃል ካሴ የፓስተር ዘነበች ገሰሰ ባለቤት ከዚህ ዓለም በሞት ተለይቷል። ወደሚወደው ጌታም ሄዷል። መጽናናት ለፓስተር ዘነበች ገሰሰ፣ ለልጆቻቸው እንዲሁም ለወዳጅ ዘመዶቻችሁ ሁሉ እንዲሆን እንመኛለን። የፓስተር ኢንጂነር ልዑል ቃል ካሴ ቀብር ሰኞ መሆኑን እንገልጻለን። ከበራችሁ ውድ አድማጭ ተመልካቾቻችን ቢትሰሙት የተገባ ነው ብለን በዚህ ሰዓት ወደ እናንተ ያደረስነው መረጃ በዚህ መልኩ ተጠናቋል።